በቀዝቃዛው የጸደይ ወራት በአሜሪካ የካሊፎርኒያ ግዛት ግዙፉ የፖሊስ ጣቢያ ምርመራ ክፍል ውስጥ በተዘረጋ የአሜሪካ ካርታ ላይ ፖሊሶች አፍጥጠው ያያሉ። ከተዘረጋው ካርታ ባሻገር በአይነ ሕሊናቸው አስፈሪውን እውነት በምናብ ይስላሉ። መርማሪዎቹ የካርታውን መስመሮች ተከትለው ሲጓዙ በቀይ የኤክስ ምልክት በተደረገባቸው የተገደሉ ወጣት ሴቶች ስምና ምስል ላይ ሲደርሱ አተኩረው እያዩ ራሳቸውን ይነቀንቃሉ። እነዚህ በካርታው ላይ የተሳሉት የኤክስ ምልክት የተደረገባቸውን ሴቶች ምስል የተገኙት በተለመደው የፖሊስ ምርመራ ሳይሆን የስዕሉ ባለቤት በሆነው እጅግ አደገኛው ገዳይ ሳሙኤል ሊትል በገዛ እጁ በካርታው ላይ ያስቀመጣቸው የሞት ማስታወሻዎች ነበሩ። ይህ አሰቃቂ ወንጀል ታሪክ የሚጀምረው በዲኤንኤ ማስረጃ ወይም በዲጂታል አሻራ ፍለጋ አይደለም፤ ይልቁንም በመጠኑ ብርሃን ባለው የእስር ቤት ክፍል ውስጥ በአንድ ወንበር ላይ በተቀመጠው ገዳይ በራሱ ትውስታ ባሰፈረው የኑዛዜ ማስታወሻ እንጂ። የቀድሞ ቦክሰኛና ዘመኑን ከሀገር ወደ ሀገር ሲንከራተት የኖረ ሰው እርሱ ብቻ የሚያውቀውን የግድያ ታሪኩን፣ እያንዳንዱን በኤክስ ምልክት የተደረገባቸውን ሟቾች እንዴትና መቼ ነፍሳቸው እንደነጠቃቸው እያስረዳ ነበር። ለበርካታ አስርት ዓመታት የመንግሥት አካላት ፖሊሶችና መርማሪዎች የእነዚህን ሴቶች ሞት የአደንዛዥ እጽ ከመጠን በላይ መጠቀም፣ ድንገተኛ አደጋ ወይም በቀላሉ አድራሻ አልባ የጎዳና ነዋሪዎች ወደ ሌላ ግዛት ሄደው ይሆናል በሚል ግድየለሽነት የታለፉ ነበሩ። ከሞታቸው አሟሟታቸው የሚያሳዝኑት እነዚህ ንስቶች በ19 የተለያዩ የአሜሪካ ግዛቶች ባሉ ትኩረት በማይበዛባቸው ጎዳናዎችና በየጥጋጥጉ ሞተው የተገኙ ምስኪን ወጣት ሴቶች ነበሩ። የእነዚህ ምስኪን ነፍሳት አሟሟት የአደጋ ወይም ተራ አሟሟት አልነበረም። ይህን ደግሞ የሚያውቀው በታላቂቱ ሀገር አሜሪካ ሳሙኤል ሊትል ብቻ ነው። የወሰዳቸውን ነፍሳት እውነት ደብቆ ለዘመናት በሰላም እየተኛ ኖሯል። የሞታቸው የአደጋ መዝገብ የተቀመጠው በፋይል ካቢኔ ውስጥ ሳይሆን በራሱ አይምሮ ውስጥ ብቻ ነበር። እናም በመጨረሻ ሰዓት ጆሮን ጭው የሚያደርግ ዜና ከዓመታት በኋላ ለመጀመሪያ ጊዜ በገዛ ራሱ ተናገረ። እዚህ ታሪክ ውስጥ ያለው እውነተኛ የግድያ ወንጀል ብቻ አይደለም በአሜሪካን የኤፍቢአይም የካሊፎርኒያ ፖሊስ ነጥቦቹን ለማገናኘት ያልቻሉበት ስርዓታዊ ውድቀት ማሳያም ጭምር እንጂ። እጅግ ዘምኗል የሚባለው የአሜሪካ ግዛቶች የፖሊስ ኃይልም ሆነ ኤፍቢአይና የድንበር ፖሊሶች በተከተሉት ያልተናበበ የተናጥል ወንጀል ምርመራ አንድን ታዳኝ እየፈለጉ አልነበረም። ያ ግዙፍ ያልታወቀ የደህንነት መረብ ክፍተት ደግሞ ለሳሙኤል ሊትል መቅደስ ነበር። የተደበቀው እውነት በመጨረሻ በወጣችበት ያች የመጨረሻ ሰዓት፣ በመጀመሪያ ቁጥሩ 75 ከዚያ 80 በመጨረሻም 93 ደረሰ። 93 የተረጋገጡ ተጠቂዎች በሚያሚ ካለ የመንገድ ድልድይ ስር ጀምሮ እስከ ሎስ አንጀለስ የምሽት መጠጥ ቤቶች ጓሮ ድረስ የዘለቀ ዘግናኝ ወንጀል አገር አገር በማንም እይታ ውስጥ ሳይገባና ሳይጠረጠር እንዳሻው እየዞረ ብዙም ቦታ የማይሰጣቸውን ሴቶች እየመረጠ በጭካኔ ይገላል። የእሱ የሁል ጊዜ ምርጫዎች ሴተኛ ዳሪዎች፣ በሐሺሽ ሱስ የተያዙና በአሜሪካ ጎዳናዎች የሚንከላወሱ ቤት አልባ ሴቶች የእሱ ተቀዳሚ ምርጫዎቹ ናቸው። በአሜሪካ ታሪክ እጅግ ብዙ ሰው የገደለ በሚል ስሙ የሚጠራው ሳሙኤል ሊትል የእርሱ ሥራ ራሱ የሰጣቸው ምስክርነቶች እኚህ በመንግሥትም ሆነ በኅብረተሰቡ ትኩረት የተነፈጋቸው የማኅበረሰብ ክፍሎች ምን ያህል አስፈሪ ሕይወትን እንደሚመሩ እና ለነፍሳቸው ጭምር ማንም እንደማይሳሳላቸው ያሳዩ ናቸው። ሳሙኤል ሊትል በ1940 በአሜሪካ ጆርጂያ በድህነት በተሞላ ሁኔታ ውስጥ ተወለደ። እናቱ ገና በጨቅላነቱ ጥላው በሚሄዷ ጥልቅ የስሜት ስብራትን ገና በለጋ ዕድሜው ሲጋፈጥ ቀጣይ መጠጊያውን ቴክሳስ በሚኖሩት አያቶቹ ቤት ቢያደርግም አያቶቹ ለእሱ የሚያደርጉት እንክብካቤም ሆነ የሕግና ሥርዓት ትምህርት ለመስጠት የሚያደርጉት ከንቱ ልፋት አልቀጠለም። ሊትል ገና በልጅነት ዕድሜው ግዙፍ ቁመናውና እጅግ ሲበዛ ዝምተኛነቱ በዙሪያው ባሉ ሰዎች ላይ አንዳች አይነት የበላይነት ኃይል እንዳለው የሚሰማውና ይህ የሰውነት ግዝፈትና የስሜት መሸፈኛ ዝምታው ከእውነት ዓለም ጋር ለሚገጣጠመው ጋሬጣ ሁሉ መተማመኛው መሳሪያ አደረገው። 13 ዓመት ሲሞላው የሕፃንነት ቁስሉ ሁሉ ተጠናክሮ በውስጡም አጥፊ የሆነው የሰው ፍጡሩን የሚጠላው ማንነቱ ስር ሰዶ ወደማይመለስበት የነፍሰ በላነት ሕይወት መንገድ ወሰደው። ሊትል የመጀመሪያ ወንጀሉን አንዲት ወጣት ልጅን የማፈንና መድፈር ድርጊትን ሲናዘዝ ይህን የፈጸመው ከፍተኛ የበላይነት ስሜቱን ለማርካት ሲል እንደሆነና ድርጊቱ ጾታዊ ፍላጎት ሳይሆን ስለ ኃይልና ነፍስን ስለ ማጥፋት ነበር። ይህም ሀብሎ የጀመረው የመጀመሪያ ወንጀሉ ቀሪ ሕይወቱን የሚወስን ድርጊት ነበር። ሊትል ለመድፈር የተፈጠረ ነበር ቢባል ማጋነን አይሆንም። ስድስት ጫማ ከሶስት ኢንች ቁመት ከሁለት መቶ ፓውንድ በላይ ክብደትና በእድሜ ልክ ቦክሰኛነት የጠጠሩ የጣት መገጣጠሚያዎች ያሉት ለማየት እንኳ የሚከብድ አስፈሪ ሰው ነበር። ሊትል ሕይወቱን በሙሉ ይህንን የሰውነት አቋሙን እንደ መሳሪያ እየተጠቀመ የሰረቀ የአጭበረበረና የጎዳና ላይ ጀብደኛ ሆኖ ያሳለፈ እጣፈንታው እስር ቤት በመግባትና በመውጣት የማያቋርጥ ውደት ያሳለፈ ሰው ነበር። የሳሙኤል ሊትል የሕይወት ጉዞ ከሚያዘወትረው የዶዎችና ስደተኞች ሰፈር ጋር የተዋሃደ ነው። እርሱም የዶዎችን የብቸኞችንና ተስፋ የቆረጡ የስደት ሰዎች መዳረሻዎችና የአውቶብስ ተርሚናሎችን ርካሽ ቤርጎዎችንና ምግብ ቤቶችን እየመረጠ ያዘወትር ነበር። ለእርሱ እነዚህ ስፍራዎች ማንነቱ ሳይታወቅ ለረዥም ጊዜ እንዲቆይ የረዱት ጠባቂ ጎጆች ነበሩ። የዚህን ሰው አሰቃቂ ድርጊት ሙሉ በሙሉ ለመገንዘብ በቅድሚያ በ1900 70ዎቹና ሰማንያዎቹ ዎቹ የአሜሪካን ነባራዊ ሁኔታ መረዳት ግድ ይላል። ያ ዘመን ለፍትሕና ለሕግ የበላይነት የጨለማ ዘመን ነበር። በጥሬ ገንዘብ ብቻ የሚንቀሳቀስ ኢኮኖሚ፣ ኋላቀር የመዝገብ አያያዝ ሥርዓትና በክልሎች መካከል ያለ ቀርፋፋና የተበጣጠሰ የመልእክት መለዋወጫ ዘዴ፣ ገዳዩ በፊኒክስ ከግሪን ሃውድ አውቶቡስ ወርዶ ግድያ ፈጽሞ ከሁለት ቀናት በኋላ ደግሞ ባተነ ሩዥን በዘፈቀደ በማቋረጥ ያለምንም ችግር ወደ ሌላ ግዛት በአውቶቡስ ተሳፍሮ የሚሄድበት፣ ተጠቂዎቹም በየዳርቻቸው ተገለውና ተጥለው በምን እንደሞቱ የማይታወቅበት በአሜሪካ የወንጀል የምርመራ ታሪክ የቅርብ ዘመን የጨለማ ታሪክ በአሜሪካ በድሆች መንደር ያሉ ነገን ተስፋ ያረጉ ሴተኛ አዳሪዎች ኑሯቸውን በጎዳና ያረጉና በሌሎች ዝቅተኛ የሥራ ዘርፍ ያሉ ሴቶች ሁሉ የእሱ ኢላማ ናቸው። ምክንያቱ ደግሞ መንግሥት ማያውቃቸው ቢሞቱ ወይም ቢጠፉ እንኳ በወጉ የሚቆምላቸውና የሚፈልጋቸው ሰው ስለሌለ ነበር። ሊትል ተንቀሳቃሽ ጥላ ነበር። አንድ ግድያ ፈጽሞ በአንድ ቦታ ላይ በፍጹም አይቆምም። ማደሪያውን በአሮጌ መኪና ውስጥ አሊያን በመጠጥ ቤት ወንበር ላይ ቢያደርግም ምንም የማይመስለው ልብሱ በሲጋራ በመጠጥና አቧራ ሽታ ያደፈ በመሆኑ ያለማቋረጥ ከቦታ ቦታ መዘዋወሩ በፍጹም እንዳይጠረጠር አርጎታል። ይህ ሰው ለፖሊስ የማይታይ ለኤፍቢአይ የማይታይ ለአሜሪካ የፍትህ መዋቅር ፈጽሞ የማይታይ ሆኖ ዘለቀ። ስሙ ከማንኛውም መደበኛ ሥርዓትና መዝገብ ውጪ ነው። ይህ ማለት አንዲት ሴት በሲንሲናቲ መንደር ስትጠፋ ፖሊስ በካሊፎርኒያ በሚገኝ አጠራጣሪ ሞቴል ውስጥ የነበረን ተጠርጣሪ በፍጹም አይፈልግም ማለት ነበር። የሳሙኤል ሊትል ጨካኝ የግድያ ታሪክ የተመሠረተውም በዚህ የማስፈጸም አቅም በጎደለው የፍትሕ ጉድለት ላይ ነበር። በዚህ ሁሉ ውስጥ ታዲያ ሊትል ለመግደል ያሰባትን ሴት ነፍስ ለመንጠቅ ግብግብና ግጭት አይፈጥርም። እሱ የሚጠብቀው ለእሱ ምቹ የሆነ ተጠቂዋን ደግሞ ተጋላጭ የሚያደርግ ሁኔታን ነበር። በ1980ዎቹ የአሜሪካ ከተማ ጎዳናዎችና በተለይ ሊትል ለዓላማው በመረጠው መንደር ውስጥ ብቻዋን በምሽት የምትሄድ ሴት በተለይ በስካር ወይም በድካም ላይ ከሆነች ሊትል ካለው ልምድ በመነሳት ምናልባት ትራንስፖርት አሊያም የአደንዛዥ እጽ ፍላጎቷን ለማርካት ሊሆን ስለሚችል እነዚህን ሁለት ነገሮች እንደ አማራጭ እያሰበ በመኪናው ቀርቦ ጥቂት ገንዘብ ወይም አደንዛዥ እጽ በመስጠት በቀላሉ እጁ ላይ እንዲወድቁ ያደርጋል። ግድያ የሚጀምረው በሽጉጥ ወይም በቢሏ ሳይሆን ብዙ ጊዜ የሚያደርገው የቦክሰኝነት ልምዱን በመጠቀም የተጠቂዋን ፊት በቡጢ በመነረት አቅል ማሳት ነው። በማስከተልም በአሰቃቂ ሁኔታ አንገት በማነቅ ጉሮሮን አየር እንዳያስገባህ በጨካኝ ጣቶቹ በማፈን በፍጥነት ያጠናቅቃል። ይህ የታሰበበት የግድያ ስልቱ ነበር። ማፈን እና አንገት ማነቅ ትንሽም ቢሆን በትግል ውስጥ በሕይወት መቆየትን ሊሰጥ ይችላል፣ ነገር ግን በወቅቱ በሕግ አስከባሪ አካላት ቅድሚያ የሚሰጠውን ዓይነት ባዮሎጂያዊ ማስረጃ ወይም ጉልህ የደም ምልክት አይተውም። ብዙ ጊዜ ተጠቂዎቹ ሞት የሚገኙት በድህነት መንደር ውስጥ እንደመሆኑ የእፅ አጠቃቀም ታሪክ ብዙውን ጊዜ ጉዳዩን እንደ እፅን ከመጠን በላይ መውሰድ ወይም ከአኗኗር ዘይቤ ጋር የተያያዘ ተፈጥሯዊ ሞት ተብሎ በአጭሩ ለመዝጋት ፍጹም ሰበብ ይሆን ነበር። ሊትል ይህንን የፍትህ መዋቅር ጉድለት በሚገባ ያውቀው ነበር። ኤፍቢአይ ሊትል የጥቃት ሰለባ በሚያደርጋቸው ስፍራዎችና ሰዎች ላይ የሚሰጠውን አናሳ የፍትህ ትኩረት እጅግ በሚደንቅ ሁኔታ ተረድቶታል። በሰዋራ ስፍራ አረም በከፊል የበቀለበት አስክሬን ሲገኝ የሕግ አስከባሪዎች ግምት ፈጣንና ጭካኔ የተሞላበት ነበር። ነ ይህች ሴት አደገኛ ሕይወት ትመራ ነበር በሞቷም የአኗኗር ዘይቤዋ ውጤት ነው ብለው የሚደመድሙት ቤተሰብ ተሰብስበው የሚሰጥ ጋዜጣዊ መግለጫ እላስጨራሽ ነበር። ብዙ ጊዜ በመግለጫው የሚገኙ ቤተሰቦች የሟችን ነገር ስህተት መሆኑን የሚያውቁና በተለይ የስርዓቱን የደነዘዘ ግዴለሽነት ለመታገል የሚያስችል ጉልበትና ሀብት የሌላቸው አዛውንት አያት፣ ሩቅ ያለች እህት የመሳሰሉ ነበሩ። በ1982 ሂውስተን ውስጥ ማርታ ሬስ የተባለች ቆንጆ ዕድሜዋ 24 የሆነ በሂውስተን ቴክሳስ ጐዳናዎች ላይ የምትኖር ልታስወግደው ባልቻለችው የሱስ ፈተና የምትታገል ተንከራታች ነበረች። በዚያ የእሷ ጣፈንታ በቀረበችበት ምሽት ከአምስተኛው የመንገድ ጠርዝ ዳር ከምትገኝ ትንሽና በጭስ ከተሞላች ባር ስትወጣ ነበር ለመጨረሻ ጊዜ የታየችው። የማርታ ሬሳ ከሁለት ቀናት በኋላ የፍሳሽ ማስወገጃ ጉድጓድ ውስጥ ተገኘ፣ በተጣሉ ጎማዎችና በግንባታ ፍርስራሽ ተሸፍኖ ነበር። ማርታ ከዚህ ቀደም ሰክራ ሰላም በማወቅ ታስራ የነበረች መሆኗ እንዲሁም አስክሬኗ በአደንዛዥ እጽ እንቅስቃሴ በሚታወቅ አካባቢ መገኘቱ፣ ይፋዊው ውሳኔ በፍጥነት ወደ የእጽ ሱስ የፈጠረው ሞት በሚል ተጠቃለለ። መርማሪው ያልተቋጭ የሚል ማህተም ያለበት ግን የተረሳ የሚመስለውን ፋይል ዘጋ። አራት ግዛቶች ራቅ ብላ የምትኖረው የማርታ እህት መደወልና ደብዳቤ መጻፍ ቀጠለች። የፍለጋ ጥሪዋ እንደ ምድረ በዳ ጩኸት ነበር። ጀል ድርጊቱ የተገኘው ወሳኝ ማስረጃ በኮቷ ላይ የተገኘው ትንሽ የፋይበር አሻራ ወደ ማዕከላዊ ላብራቶሪ አልተላከም። የማርታ ሬሳ ደመከል መሆኑ ቀረ። ገዳዩም ቢሆን ቀድሞኑ በመቶዎች የሚቆጠሩ ማይሎችን እርቆ የሚቀጥለው ክልል ድንበርን አልፎ በነፃነት መንቀሳቀስ ጀምሯል። በ2012 ሳሙኤል ሊትል ከተፈጸመ ዓመታትን ባስቆጠሩት የሦስት ሴቶች ግድያና በእፅ ወንጀል የዕድሜ ልክ እስራት ተፈረደበት። እንደ መደበኛው አሰራር ዲ ኤን ኤው ተሰበሰበ፣ ናሙናውም በብሔራዊ ቋት ውስጥ ተቀመጠ። ከሁለት ዓመት በኋላ 2014 ዲኤንኤ ከወንጀል ጋር በማዛመድ ሂደት የሊትል ዲኤንኤ ከሎስ አንጀለስ ካሉ ሶስት ያልተቋጩ አስርተ ዓመታትን ያስቆጠሩ ሴት ግድያዎች ጋር በተጨባጭ ተገናኘ። ተፈርዶበትም ለዕድሜ ልክ እስራት ተዳረገ። ነገር ግን ሦስቱ ግድያዎች የምርመራው መጀመሪያ እንጂ መጨረሻ አልነበሩም። እዚህ ላይ ነው ትክክለኛ የምርመራ ሥራ የሚጀምረው ልዩ ስነ ልቦናዊ አቀራረብ ያለው የቴክሳስ ሬንጀር መርማሪ ጄምስ ሆላንድ ወደ ጉዳዩ ገባ። ሊትል የእስር ፍርዱን ሳይሆን መረሳትን እንደሚፈራ ሆላንድ በፍጥነት ተገነዘበ። ሊትል የእርሱ ታሪክ ትክክለኛ እንዲሆን ፈልጎ ነበር፣ ለሥራው እውቅናን ፈለገ። የሆላንድ ስልት ሊትልን ሌላ ሰው ያልሰጠውን ነገር መስጠት ነበር ፈቃደኛ ታጋሽ፣ የማይፈርጅ አድማጭ ብቻ መሆን ከገዳዩ ጋር ሰዓታትን፣ ቀናትን፣ ሳምንታትን አሳልፈዋል። ካርታዎችን በመስጠት ጊዜ በመስጠት ለሰውየው አስቀያሚ ትውስታ አክብሮት በመስጠት በመጨረሻም ሊትል ማውራት ጀመረ። ንግግሮቹ የምርመራ ከመሆን ይልቅ ዝርዝር አሰቃቂ የህይወት ታሪክ ነበሩ። tall for a woman, mm-hmm. about five, eight, five, nine, and it's beautiful shape. እያንዳንዱን የወሰዳትን ነፍስ በግልጽና አሁን የሆነ ያህል በሚያስገርም ትውስታ በሚያስፈራ ያልተሰማ ተጨማሪ ታሪክ ዳብሮ የእያንዳንዱን እንቅስቃሴና ቦታ ዘርዝሮ ተናገረ። ከዚያም ስዕሎቹ መጡ። እነዚህ ተራ የስዕል ማስታወሻዎች ሳይሆኑ የዚህ ነፍሰ በላ የሆነ ሰው ማስታወሻዎች ናቸው፣ የሳሙኤል ሊትል እውነተኛ ውርስና ቅርስ ናቸው። ለሳሙኤል ሊትል የሚያስጨንቀው ምናልባት የእስር ፍርዱ ርዝመት ሳይሆን ይልቁንም ከነዚህ ስዕሎች ጋር መኖር ይሆናል። የሊትል ዝምታ የዋጣቸው ታሪኮች ግድያ የተጀመረው በ1980ዎቹ መጨረሻ በሎስ አንጀለስ ነበር። በዴኔ የምርመራ ውጤታቸው ተመሳሳይነት ትኩረት ውስጥ የገቡት የሶስቱ ግድያ ወንጀሎች ተመሳሳይነት ነበር። እነዚህ ግኝቶች የዚህን ነፍሰ ገዳይ እውነተኛ ማንነትና የአገዳደል ስልት ለመረዳት አስችለዋል። ሊትል የቀድሞ ቦክሰኛ በመሆኑ ጡንቻውንና ጠንካራ ቡጢውን ቅድሚያ በነዚህ ምስኪን ሴቶች ላይ በተመሳሳይ ሁኔታ መጠቀሙ ሁነኛ የሱ መለያ ምልክት ሆኑ። ካሮሊንዳ አልፎርድ የተሰኘችው አንስት የተገደለችው በሐምሌ 13 1987 ነበር። አስክሬኗ በሎስ አንጀለስ ጎዳናዎች ሲገኝ የአሟሟቷ ምርመራ እንደሚያሳየው አንገቷ ታንቆ መገደሏንና ከመታነቋ በፊት በጠንካራ ቡጢ ፊቷ ላይ እንደተመታች የሚያሳይ የአካል ጉዳት ነበር። ይህ በጠንካራ ቦክስ መትቶ አቅል ማሳትና ከዚያም አንቆ የመግደል ስልት የሊትል ግድያዎች ተመሳሳይ መለያ አንዱ ነበር። በተመሳሳይ ሌላኛዋ አሳዛኝ ሟች ኦድሪ ኔልሰን ኤቨርት ነች። የተገደለችው ነሐሴ 14 1989 ሲሆን አስክሬኗ የተገኘው ከምሽት ክበብ ጀርባ በሚገኝ ቆሻሻ መጣያ ውስጥ ነበር። በኃይል ከመታነቋ በፊት በጭንቅላቷ ላይ ተደጋጋሚ የቦክስ ድብደባ ደርሶባታል። አስክሬኗ ከሰዎች ብዙም ሳይርቅ መጣሉ የምርመራውን አቅጣጫ መንገድ ለማሳት የታለመ ብልሃት ነበር። ለሴቶች ጥላቻ ያለው ይኸው ነፍሰ በላ፣ ሌላኛዋ ተጠቂ በወጣትነት አካላዊ ውበቷ የብዙዎችን ልብ የሰረቀችው ጓርሎፒ አብዳካ ናት። የጣፈንቷ የመጨረሻ ቀን በሆነችው የተረገመች እለት ማለትም መስከረም 3 ቀን 1989 ላይ ተገደለች። ነፍሰ በላው ሊትል ከዓመታት በኋላ በ2014 ለፖሊሶች አንድም ሳያስቀር በተናዘዘበት ዕለት የእሷን አገዳደል ሲናገር የተለመደውን ቡጢ ካሳረፈባት በኋላ በደረቷ ላይ ተንበርክኮ በሁለት እጆቹ ማነቁን በእምነት ቃሉ ገልጿል። ይህ የመጨረሻዎቹ የሎስ አንጀለስ ተጎጂዎች ጉዳይ በዴኔ ትስስር ሲጋለጥ የረዥም ጊዜው ግድያ ሰንሰለት የመጋለጥ መጀመሪያ ሆነ። በሎስ አንጀለስ አስቀድሞ በአሟሟታቸው ተመሳሳይነት ነፍሰ በላው ሊትል በእምነት ክህደቱ የጠቀሳቸው ተጠቂዎች በ2014 ምርመራ በአጠቃላይ ከ90 በላይ ግድያዎች ሲሆኑ፣ ኤፍቢአይ በምርመራ ያረጋገጣቸው 60ዎቹም ብቻ ነበር። ይህ ደግሞ ዓመታትን ወደኋላ መለስ ብሎ በ1980ዎቹ የአሜሪካን መካከለኛው ምዕራብን ጨምሮ በበርካታ ግዛቶች ለ50 ዓመታት የዘለቀ የወንጀል ታሪክ መዝገብ በድጋሚ ያስከፈተ ነበር። ይህም ከ1981 ጥቅምት 11 የአኒ ስቱዋርት አሟሟት ካልተቋጨ የግድያ የወንጀል ዝርዝሮች ውስጥ አንዷ ስትሆን፣ በግሮቭ ከተማ ኦሃዮ ግድያ ከተፈጸመባት በኋላ ሊትል አስክሬኗን ሆም ብሎ በአፓርትመንት ጀርባ ጫካ ውስጥ ነበር የጣለው። ይህን የመሰለ ስውር ቦታ መምረጡ ደግሞ የወንጀሉን ግኝት ለማራቅ ነበር። ይህ በታሪክ የብዙ ሰው ነፍስ በመንጠቅ የመጀመሪያ ነው የሚባለው ነፍሰ በላው ሊትል በ1984 አካባቢ በክሊቭላንድ ሜሪ ጆ ፔተን የተባለች ዕድሜዋ በአስራዎቹ የሚገኝ ንስትን አንቆ ከገደለ በኋላ አስክሬኗን በአንድ አገልግሎት መስጠት ባቆመ ፋብሪካ የምድር ቤት ወርውሮ ጥሏት ነበር። ሄደውም ስራ ያቆሙ አፓርታማና ፋብሪካዎችን የመጠቀም ልማዱ ተጎጂዎች እንዲረሱና ወንጀሉ ተዳፍኖ እንዲቀር ያለውን ፍላጎት የሚያሳይ ሲሆን፣ ሌላኛው ማስረጃን ለማጥፋት ሊትል አስክሬኖቹን ለመደበቅ ሲል ምቹ ያልሆኑ የመሬት አቀማመጥን እንደሚጠቀም በዚያ ታሪካዊ ሟቾች ትረካ ላይ በዝርዝር ገልጾ በአንድ በቶ አምኗል። ለአብነትም ሜሪ ጆንስ የተሰኘችን በ በቴነሲ ሊትልክ ግድላት በኋላ አስክሬኗን ይዞ ወደ አርካንሳስ ግዛት አቋርጦ በመኪና በመውሰድ ከድል ላይ ወደ ሚሲሲፒ ወንዝ ወርጉሯታል። ይህም አስክሬኗ ሙሉ በሙሉ እንዲጠፋና ና የምርመራውን ሂደት ግራ ለማጋባት ታስቦ ነበር። ይህ እጅግ አስገራሚ ነፍሰ በላ ሰው የሜሪ ጆንሰን አስክሬንን ጨምሮ በርካታ የሟች አስክሬኖች የተገኙት በሊትል በተሰጡ የእምነት ቃሎችና ዝርዝር መግለጫዎች ነበር። እነዚህ በስዕሎች የተደገፉት የመጨረሻ አሰቃቂ ቅርሶቹ ናቸው፣ የእርሱ ኃይልና የወንጀሉ የማይካድ ማስረጃዎች። በሕይወት እያሉ እውቅና የተነፈጉና ሲሞቱ በግዴለሽነት ያለ ሥርዓት የተቀበሩት እነዚህ ሴቶች የሊትል አስፈሪ ጥበብ ለመጀመሪያ ጊዜ ትክክለኛውን ማንነት ሰጣቸው፣ ሰውነታቸውን ሳይሆን ማንነታቸውን የሚገልጽ አስተማማኝ ገጽታም ሰጣቸው። ማህበረሰቡ ትቷቸዋል፣ ረስቷቸዋል ብሎ የቆጠራቸውን ሴቶች እራሱ ሳላቸው። አለም በመጨረሻ ሟች ንስቶቹ በወጣትነት ህይወት ሳሉ የነበራቸውን አይኖች፣ የጸጉራቸውን አወራረድ፣ ልዩ ገጽታዎቻቸውን እንዲመለከት አደረገ። በሱ የእምነት ቃል የተጠቂዎች የመጨረሻ ቁጥር 93 ይደርሳል ነገር ግን እውነተኛው ቁጥርና ከቁጥሩ በላይ የሆነው ይህ ግዙፍ ዝምተኛ ሰው ከና አሰቃቂ የወንጀል ታሪኩ ለበርካታ አስርተ ዓመታት አሜሪካ ላይ ያለ ሞራል አልባ የፍትሕ ስርዓት አሁንም ለጥቃት ተጋላጭ የሆኑ ነዋሪዎቿን ከጥቃት ማስጣል የማትችል መሆኑን ጭምር ነው።